አይሚ እርጉዝ ናት። አረ ጉድ ልንገርሽ። የሚገርም አይደል ፍፄ እና አይሚን አላገኛቸውም እዛ ጊቢ ውስጥ በለው አልኩኝ። ከዛ በኋላ ደግሞ የተቀምጡት ቦታ ምን አይነት ቦታ ላይ ባያቸው፣ ጥሩ ጽንስና ክትትል ክፍል የሆነ ነገር የሆነ ነገር የሚል አይሚ እርጉዝ ናት። አረ ጉድ ልንገርሽ። ዛሬ አጋጣሚ አሞን ሕክምና ሂጄ ፍፄ እና አይሚ ከጽንስ ክትትል ክፍል ሲገቡ አየው እና ተከታተልኳቸው። አይሚ ዶክተሩን አልትራሳውንድ እንድትነሳ አዘዛት። የሌላኛው ክፍል አልትራሳውንድ ተነስታ ለዶክተሩ ሰጠችው። እርግጥ በአካልም ስለምንቀራረብ ገምቼ ነበር፣ ግን እርግጠኛ አልነበርኩም። የሰውነት መቀያየር፣ ፊቷ ያብጣል፣ ያስመልሳታል። ብቻ ዛሬ ያየሁት ነገር ባየሁት ነገር አረጋገጥኩኝ። አይሚና ቡራ መቼም አይለያዩም። ሲያምራችሁ ይቀራል። እሺ ለካ ለዛ ነው ፍፄ ሰው ያስፈልገኛል ከጎኔ አትራቅ እያለች የነበረችው። እናንተ እኔ የሰማሁትን ሰማችሁ? ሃይሚ እርጉዝናት እየተባለ ነው ከሰማሁ እኔ ማመን አቃተኝ። ሆስፒታል ላይ ከሁለት በላይ ሰውን ያያት ሃይሚና ፍፄ የፅንስ ክትትል ላይ የፅንስ ክትትል ክላስ እየወጡ ማለት ነው፣ የፅንስ ክትትል ክፍል ላይ እየወጡ ማለት ነው። እና እኔ ደግሞ በዚህ ሰሞን ሰው ሁሉ እየመጣ እኔ ምልሽ ሀይሚ እኮ እርጉዝ ናት ይሉኛል። እየደወሉ ሀይሚ እኮ እርጉዝ ናት ይሉኛል። ኮሜንትም ላይ ሀይሚ እኮ እርጉዝ ናት ይሉኛል። ዋትሳፕ፣ ቴሌግራም፣ ኢሞ ላይ ሀይሚ እርጉዝ ናት ይሉኛል። እያንዳንዳቸውን እንኳን አረገዘች እሰይ እያልኩ አባረራለሁ። ዛሬ ደግሞ የፅንስ ክትትል ክላስ ላይ አየኋቸው ፍፄና ሀይሚ ይሄ ነገር እንዴት ነው ብላለችኝ ማለት ነው። ይኸው ሪከርዱን አስደምጫቸዋለሁኝ እኔ ምላቸው ሁሉም ዩቲበሮች ማለት ነው የሚያሳዩን ሌላ፣ የሚያሳልፉት ሌላ። እንግዲህ ቡርኬና ሀይሚ ከዚህ በፊት ሀይሚ ታውቃላችሁ፣ ትምህርት ያለው ፕራንክ ነው የምትሰራው። እና አብረን እንተኛ ስትለው አይ አላማ አለኝ ቃል አለብን ቃላችንን መፈጸም አለብን ገለመኔ እያለ ነበረ። ሳሜን ስትለው ቃል አለብኝ እንዳታሳስጅ፣ እንደዚህ እያለ ነበር ማለት ነው። እና ተነጋግረው ነው ፕራንክ እየተደራረጉብን ያለው ወይስ ብዬ እኔ ደግሞ በዚህ ሰሞን ዲያስፖራዋ እየመጣች እየረበሸች ስለነበር አይ ይሄ ነገር ቃል አለብኝ ቃል አለብኝ የሚለው ውጭ ሀገር ፍቅረኛ ስላለችው ነው እንዴ? እንደዚህ ብሎ የሚናገረው ብዬ ራሴን ጥርጣሪ ውስጥ ከትቼ ነበር። ዛሬ ጭራሽ አንዷ ሀይሚ እኮ እርጉዝ ናት፣ የፅንስ ክትትል ክፍል ላይ አየኋት ብላለች። መቼስ እዛ የሄደችው ፍፄን ቼክ ልታስደርግ አይደለም፣ ፍፄ ወንድ ነው፣ አያረግዝም። ሃይሚ እዛ ምን ልትሰራ ሄደች? እኛ ማለት ነው ወይ ውሏችሁን አንድ ሪያሊቲ ውሏችሁን አሳዩን። ካልሆነ ደግሞ እኛ እንከታተላቸዋለን። የሰማነውን ነገር ደግሞ እናመጣለን ሚዲያ ላይ። ሌላ ነገር የለም። እና ሰሞኑ እንኳን አረገዘች እያልኩ እየመጡትን ሰዎች እየመለስኩ ነበረ ማለት ነው። አሁንም እንኳን አረገዘች ሆን ለምን ነገር፣ ሰርግን ባያሳዩን ሽምግልና ባያሳዩ። እንግዲህ የአሁን ጊዜ ዘመን ሰርግ እንደዚህ ነው። ከተረገዘ በኋላ ነው ሽምግልና የሚላከው ከተረገዘ በኋላ ነው ሰርግ የሚሰረገው ከተረገዘ በኋላ ከተወለደ በኋላ ነው። በቃ የኢትዮጵያ ነገር እንደዚህ ሆኗል። እንደ አረቦች ይሄ ወግ ማረግ ጠብቆ ምናምን እያለ ምንም ማድረግ አይቻልም። ሆን ለምን ነገር እና ድሮ እኮ ማለት ነው ቤተሰብ ሙስሊሞም ኒካ ምን ይላል? አሁን እኮ ኖርማል ሆኗል። ሁሉም በቃ በተለይ ስደትም ሀገር ዱባይም እያያችሁ ከሆነ በቃ ባልና ሚስት ይሸካሸካሉ፣ ልጁ ያረግዛሉ ምናምን፣ ከዛ ሽማግሌ ይላካል። ከዛ ወይስ ሳይላክም ልጁ ይወለዳል። ጥንቅጥ ያለ ሕይወት ነው የሚኖረው ማለት ነው። እኔ ምላችሁ ወግ ማድረጋችን ወዴት እየሄደ ነው? በዚህ የተፈጠሩ ልጆች ማለት ነው በቤተሰብ ጭቅጭቅም የተፈጠሩ ልጆች ነገር። በቃ ሀገር በጥባጭ ነው የሚሆኑት። የምር ወግ ማድረግ የመሰለ ነገር የለም። ወላጆቻችንም በወግ ማድረግ በሽማግሌ አግብተው ነው ዛሬን የደረሱት። ትዳራቸው የሚቆየው በወግ ማድረግ በስነ ስርዓት ስለተጋቡ ነው። ስለዚህ ስርዓት አናጥፋ፣ ቢያንስ ሽምግልና ይቅደም። ሌላው ነገር እኔ ሰርግ ሰርጉ አብሎ አጠጡ ብዬ አልልም። ይሄ እየተጋነነ ወጪ እኔ እራሴ ተጸጽቼበታለሁ፣ እውነት ለመናገር ማለት ነው። ነገር ግን ሽምግልና ይቅደም። ቤተሰብ እንግዲህ አሳድገዋል ጥሩ ደረጃ አድርሰዋል፣ አስተምረዋል። ስለዚህ ቤተሰብ የሚገባውን ልመና ይለምን። ከዛ በኋላ ተጋቡ፣ ተዋለዱ፣ ተራገዙ፣ ተረጋዙ፣ ተሸካሸኮ፣ እኔ ችግር የለብን። የመኖርም ትርጉሙ ይሄ ነው፣ ዘርን በዘር መተካት ነው። ገባችዋ። እና ወደ ጉዳይ ልምጣና ሃይሚዬ የኔ ቅመም፣ አሁን እኔ ምንም ማለት አልፈልግም። እውነት ለመናገር እኔ ይሄንንም ቮይስ ወደ ሚዲያ ያወጣሁበት ምክንያት እውነት ነው ውሸት ነው ምንድን ነው የምሰማው ነገር መልስ እንድትሰጭን እንጂ፣ በሌላ ነገር አይደለም። አንቺን ተቃርኝ ወይም ምናምን አይደለም ጊዜ ሀይሚን መሰድቡ ሰዎች ስነ ስርዓት የያዙ ሀይሚ የራሷ ቆስል የራሷ ነገር ይበቃታል። ገባችኋል? ሀይሚ የራሷ ነገር ይበቃታል። ሀይሚ በጣም ስትረስ ውስጥ ላይ ነው ያለችው። እርጉዝ ናት እየተባለ ነው ፊቷ ላይ የሚወጣው ሰውነቷ ላይ የሚወጣው ነገር እያያችሁ ነው ቡቡ የለ ዛሬ ብቻዋን እየተጋፈጠች ያለችው ገባችኋል? ስለዚህ ልንረዳት ነው የሚገባው ገባችኋል? ደግሞ ትናንትና የቡርኬ ወንድም እንዴት እንዳናደደኝ የምሬን ነው የምላት። የቡርኬ ወንድም በምን አናደደሽ አትሉኝም? እኔ 24 ደቂቃ 24 ደቂቃ በሙሉ አፌን ከፍቼ እጠብቃለሁ። እንግዲህ ሙሽዬ ያለችው ወገቤን አሞኛል ነው ያለችው። ጭንቅላቷን አይደለም ያመማት ወይም ሌላ ቦታ አይደለም፣ ወገቤን አሞኛል ነው ያለች ውሽዬ መፍትሄ ከፈጠረችልን ብዬ ነው እኔ፣ በሌላ አይደለም። በእርግጥ እናትም ነኝ እናትም አለኝ፣ እረዳለሁ። ሰው ህመም ላይ ሆኖ መጥፎ ዜና ማሰማት ጥሩ አይደለም። አሁን እዚች ጋ ግን ይህን ዜና የሚነገራት ለሙሽዬ ማለት ነው ችግሩን እንድትፈታ እንጂ እንድትጨናነቅ አይደለም እና ወገቤን አሞኛል ብላ ስትለው በቃ አንቺ ማካመመሽ ብሎ ጉዳዩን ወደ ሌላ ቀን አስተላለፈው። እኔ ግን የጠበቁት ጉዳዩን ሁሉንም ነገር ፍርጥርጥ አድርጎ ነግሯት በጉዳዩ ቶሎ ብላ እንድትገባበት ነው። ምክንያቱም እኔ እንዲታረቁ ስለምፈልግ ነው። እዚች ጋ እኮ አደጋ አይደለም። ለምሳሌ ሰው ታሞ አደጋ፣ ሞት ምናምን ሲበሰር፣ አዎ ያስጨንቃል። እዚች ጋ ግን ሁለት ወጣት ልጆች እየተግባቡ አይደለም፣ እየተጣሉ ነው ሙሽዬ። ስለዚህ በዚህ ጉዳይ አንቺ ገብተሽ አንድ ልታያቸው ይገባል። ወደ ቡታጅራ እንዲመጡ ወይም አንቺ መሄድ ካለብሽ አንቺ መሄድ አለብሽ። ግራ ቢገባኝ ነው ሕመምሽን እያየሁኝ መናገርም ያስገድደኝ ይሄ ነው። እኔ ላናግራቸው ሞክሬ ነበረ፣ ግን ሊሰሙኝና ሊረዱኝ አልቻሉም። ስለዚህ አንቺ ስለሚፈሩሽ ሁለታቸውም ስለሚያከብሩሽ ብሩኬም ጋር ደውለሽ ተው ተስተካከል ብለሽ በይ፣ ሃይሚም ጋር እንደዛው። መሄድም ካለብሽ አብረን እንሄዳለን፣ ኮንትራት መኪና ይዤ ይባላል። እሱ ሀያ አራት ደቂቃ አስቀምጦን መጨረሻ ላይ እንግዲህ ሙሽዬ ታማለች፣ እንዲ ታማ መናገር አልችልም ብሎ ቪዲዮን አቆመ። ተቃጥዬ ልሞት ተቃጥዬ ልሞት፣ እናት ናት እኮ ምኑ፣ ችግር የለውም። ያመማት ወገቧ ነው። ምንም ከሃይሚ ጋር የሚያያይዛት ነገር የለም። ግን የታዘብኩት ነገር ወሬ በቃ ወሬ፣ ወሬ ሁሉም ቦታ ወሬ ነው ያለው። ለማስታረቅ የሚከፈል መስዋዕት እያየው አይደለም። እኔ ባይዘው በጣም ይቅርታ አድርጉልኝ። ግልጽ ግልጽ ነው የማወራው፣ ማስመሰል አልችልበትም። ይሄ እንደዚህ በዚህ መክነፍ መንሰፍሰፍ አልችልበትም። ትናንትና ሀብቴ በጣም ነው ያናደድኩኝ። እንደ ትልቅ ሰው መሆን ነበረብ። የምሬ ነው የምልህ። እናት ሌላ ህመም የሆነ ነገር ቢኖርባት ይሆን አለ አይደለ? እግዚአብሔር አምጣውና የልብህ ህመም የሆነ ነገር ሲጀመር ይሄ ህመም የሚቀሰቅስም ነገር አይደለም። የሚያስጨንቅም ነገር ሊሆን ይችላል ግን እዚች ጋር ለሙሽዬ የሚነገራት ለምንድን ነው ብሩኬንና ሀይሜ ልታስታርቅ እንድታስታርቅ ነው ለሌላ ነገር እኮ አይደለም እዚች ጋ አሁን ተለያዩ ምናምን ብለህ ሳይሆን የሆነ ያለመግባባት እየተፈጠረ ነው በሁለታቸው መካከል ገብትሽ ማስተካከል አለብሽ እኔ አሞሽም ይሄ ሁሉ ነገር መናገርሽ በሁለታቸው መካከል ገብትሽ እንድታስተካክይ ነው ብለህ ብትናገር ኖርማል ነው ምንም ችግር የለውም ማለት ነው አንተ ግን ጉዳዩን አራዝመ ለሌላ ቀን አደረክብን አረ እውነት ስንቱን እንቻለው። እኛ አሁን ብርኬና ሀይሚ ማለት ነው ቁጭ የአብርሽና የሩታን ህይወት ሊጫወቱልን ነው። በቃ ይሄ ነው ሀይሚ እርጉዝ ከሆነች የሩታንና የእንትናን ህይወት ሊጫወቱልን ነው። የአብርሽን ህይወት ማለት ነው። እኛ አረ በእናታቸው እኛ በምንም መልኩ ይሁን በምንም መልኩ ብቻ ታረቁልን። ሌላ ነገር ምንም የምንፈልገው ነገር የለም። ታረቁልን ነው የምለው። በተረፈ እርጉዝ ከሆነች ሆነ ዝም ነገር እኔ ለአንቺ ደስ ብሎኛል። ገባሻ እኔ አሁን ለተፈጠረ ነገር ለምን አረገሽ እንዴት አረገሽ ለምን ሆነ ብዬ አልልም። አርግዛለች ብላችሁ ስሟን የምታጠፉ ሰዎች ደግሞ እሳይ እንኳን እንኳን አረገች እንኳን ማለት ነው። ሀይሚን በምንም መንገድ ልትጥሏት አትችሉም። ፊቷ አበጠ፣ ፊቷ ከሳ፣ ፊቷ ላይሆነ ነገር ወጣ እሳይ እንኳን ወጣ፣ አይመለከታችሁም። ይሄ የእናንተ ጉዳይ አይደለም። የራሷና የቡርኬ ጉዳይ ነው። ገባቻ እና ውሽሚትም ባለቤትሽ የልጅ ወይ ወይ ወይ ውሽሚትም ባለቤትሽ ማለቴ ውሽማሽ ቡርኬ ማለት ነው ቡርኬም የልጅ አባት ሊሆን ነው። መልካም ብስራት ከሰማሽ አይንሽን ይዘሽ ወደ አውሮፓ ወደ መጣሽበት ጥሩ ግብጥ ይሻልሻል። ወይም ደግሞ ብጤሽን ወሽማሽን ፈልገሽ ብታገቢ ነው የሚሻልሽ። ለምን መሰልሽ? አሁን ቡርኬ የልጅ አባት ሊሆን ነው ተባለ። ወሬውን ላንቺን ቅምር ነው ይዤልሽ የመጣሁት። ያው በውስጥ መስመር ልነግርሽ ብሎክ ስላደረግሽኝ ግዴታ ሆነብኝ ሚዲያ መምጣት። እንደምትከታተኝ ደግሞ እርግጠኛ ስለሆንኩኝ ማለት ነው። በቃ ምንም ማድረግ አይቻልም። ያለው አማራጭ ወይ ክሎሮክስ ጠጪ፣ ወይ ደግሞ ሀገርሽን በሰላም ወደ መጣሽበት ወደ ሁለተኛ ሀገርች ጥር በይልን። ብሩኬና ሀይሚ ደግሞ መችም ቢሆን አይለያዩም አይለያዩም አይለያዩም። እኔ እርግዝና ላይ ቅሬታ የሚባል አይደለም ይሆናል አይደለ ሽማግሌ ሳይላክ ሰርግ ምናም የሚለውን ቢመጣልኝ ማለት ነው። እርጉዝ መሆኗ በቃ ኖርማል ነው፣ በቃ ኖርማል ነው። ከሆነ በኋላ ምንም ማስተያየት አይሰጥም። ገባቸው እንዴ ለምን ሆነ ለምን ሆነ? እሷን ስትረስ ውስጥ መክተት ነው። ስለዚህ እንኳን እንኳን እንኳን። በቃ ደግሞ ውሸትን መረጃ ከሆነ ደግሞ እንኳን አረገዘች ሰዎች የእሷን ስም ለማጠልሸት ይሄንን የምታደርጉ ሰዎች እኔ ጋር እየመጣችው ሪከርድ የምታደርጉ ሰዎች እንኳን ውሽሚትም ደግሞ የኔን ስልክ ሰተሽ ስምሆን እያስጠፋሽ ከሆነ እሰይ እንኳን ይሄ ደግሞ ለአንቺ መጥፎ ዜና ነው